አሰላሙ አሌይኩም ወራህመቱላሂ ወበረካቱ፣ ውድና የተከበራች የቻናሌ ተከታታዮች እንዴት ናችሁ? እኔ ጋ አልሐምዱሊላህ ረቢልአለሚን። ይህንን ኮሜንት እንግዲህ እያነበባችሁልኝ እስካሁን አንብባችሁ ታሊያው እና እንግዲህ ውዷ እህቴ እያለች ያለችው ለልጆቿ የምታደርገው ነገር እንዳሰለቻት ና የአረብ ቤት እንደተመኘች እንግዲህ እየተናገረች ነው። ያው እኔ የምነግራችሁ ነገር ማለት ነው፣ ለእሷም ምክር እንዲሆናት ለሌሎቻችሁም ይህን አስተሳሰብ የምታስቡ ማለት ነው። እዚህ ጋር የምትለፉት ለልጆቻችሁ ነው። ለነገ ታሪክ ሆኖ የሚቀር ነገር ማለት ነው። ልጆቻችሁን በፈለጋችሁት መንገድ ቀርጻችሁ ኮትኩታችሁ አሳድጋችሁ ማስጠናቱ በሉት የምሳ ዕቃ መለቅለቅ ማጠብ፣ ወላሂ ምንም አይደለም ይሄ ነገር። እናንተ አረብ ቤት ስትሰሩ ግን የሰው ባል ፓንት እያጠባችሁ የሰው ባል ሱሪ እያጠባችሁ ጫማ እየወለወላችሁ የሰው ልጅ ሀፋዛ እየቀየራችሁ ያ ገንዘብ ታመጡታላችሁ። ገንዘቡ ደግሞ እዚህ ገባ በማይባል ነገር እልም ይላል ይጠፋል ማለት ነው። ይህን ነገር ግን ለልጆቻችሁ ከሆነ የምታደርጉት የቤት መቤቱ ናችሁ። ለቤታችሁ ከሆነ የምትሰሩት ያ ነገር ተቀማጭ ነገር ነው። በቃ እናንተ አይምሮም ላይ ይሁን ከልጆቻችሁ አይምሮም ላይ ይሁን በቃ ልክ እንደ ታሪክ ነገ ጧት የምታወሩት ነገር ነው። አያችሁ ያን ታሪክ ልጆቻችሁ ላይ ትሰሩታላችሁ ማለት ነው። ልጆቻችሁን በፈለጋችሁበት መንገድ ቀርጻችሁ ለታሪክ ታስቀምጧችኋላችሁ። ነገ እናቴ እኮ እንዲህ አድርጋልኝ ነበር፣ እናቴን እኮ እዚህ ተንከባክባ እዚህ ደረጃ ያደረሰችን እኮ እናቴ ናት፣ እናቴ እንደዚህ አድርጋልኝ፣ አባቴ እንደዚህ አድርጎልኝ የሚሉት ልጆቻችሁ ነገ እናንተ ዛሬ መስዋዕት ስትከፍሉላቸው ነው። ይገባችሁ እንጂ ነገ እዚያ አረብ ቤት የአረቦቹን ልጆች አሳድጋችሁ የአረቦቹን በቃ ተንከባክባችኋቸው ሰዎቹን ራሱ አንድ ቀን ሲጎልባችሁ እንዴት እንደሚያደርጉ ታውቃላችሁ። እኔ በህይወት የማረሳው ነገር አንዲት አረብ ቤት ተቀጥሬ እየሰራሁኝ ወደ ሁለት ዓመት ነው ሳርችባት አለሁኝ። ዶክተር ናት፣ ወላሂ ልጆቿን ጠይቅ አታቅም፣ ዞር ብላ አይታችሁ አታቅም ትሄዳለች። በጠዋት ነው የምትወጣው ከዛ የምትመለሰው ዘጠኝ ሰዓት አካባቢ ምናምን ነው። እና ዶክተር ናት። አንዳንድ ጊዜ የምታድርበት ሰዓት አለ፣ ሂዳ ማለት ነው። ልጆቹን እኔ ነኝ በቃ። ሀታ ወልዳ ራሱ በአንደኛው ቀን ልጁ ከእኔ ጋር ነው የተኛው፣ ህፃኑ የተወለደው አዲሱ ማለት ነው። እና እሷ በቃ ተወልዳለች፣ ታስቀምጣለች፣ የምትሄደው ስራ ቦታ ነው። እንደዚህ አይነት የገጠመን ከብዙ ቦታ አለን፣ እናቀዋለን። ሁሉንም ብዙ ብዙ እህቶች እናውቃለን፣ ይሄን ታሪክ ያረቦቹን እኛን የምናሳድገው ልጆቹ ዞር ብለው በልተዋል አልበሉም የማይሉ ራሱ አሉ። እና እንደዛ አድርጌ ልጆቿን አሳድጌ ቢያንስ ልጁ እኔ እንግዲህ ስገባ ነው የተወለደው። ከዛ ልጁን አሳደግኩት፣ ቢያንስ እስከ አመት ከምናምን አካባቢ ድረስ ልጁን አሳደግኩት እኔ ማለት ነው። ሌላም ስራ እኮ እየሰራኝ ነው፣ ጽዳትም እየሰራኝ ምግብም እየሰራኝ እና አንድ ቀን አመመኝ ያመመኝ ምክንያት ደግሞ እረፍት ስለሌለኝ እንቅልፍ ስለማጣ ልጆቹ ስብሓንላ ስተኛ ራሱ እርስ በርስ ስለሚጣሉ እኔ እንቅልፍ ከወሰደኝ ይሄንን ጭራዬን ወደ ላይ እንትን ይሉትና በፕላስተር ይለጥፉታል ግንባሬ ላይ ስብሓንላ፣ እንዳልተኛ ማለት ነው። እኔ በጣም የሚረብሽም ግን በጣም ስለሚደክመኝ እንቅልፍ ሲጥለኝ አይኔም እንደዛ ያደርጋሉ። እና እንደዛ ሁኜ ብዙ ችዬ ልጆቿን ችዬ ጸባያቸውን ችዬ የነሱን ምሳ ሳይጎልባቸው አብልቼ ጠዋት አጣጥቤ ትምህርት ቤት ልኬ ግን ያ ሁሉ ነገር ምን ሆኖ ቀረ? ዜሮ ባዶ አያችሁት። እኔ ሲያመኝ እዛኔ እሷ ምናለች አለች እንዲህ መቼ ነው የምትመለሹ? አሁን ከሄድሽብኝ ማን አለኝ? ከየት ነው ሰራተኛ ማገኘ ትለኛለች። እኔ እኮ እያንቀጠቀጠኝ ነው ለወድቅ ማለት ነው በጣም አሞኛል። ሐኪም ቤት መድረስ ፈልጋለሁ። ሊጥለኝ እያለ ማለት ነው ከዛ ዶክተር አህመድ ይባላል ጂዳ ሙስተሽፋ ታአውን የሚለው ማለት ነው ሁላችንም እናውቀዋለን ሀበሻ ዶክተር ያለበት እዛ ሂጄ የሚገርማችሁ ዶክተሩ በጣም ጮኸብኝ እንዴ እረፍት የለሽም እንቅልፍ የለሽም ደም የለሽም በቃ ምንድን ነው የምታደርጊው ግፊትሽ በጣም ፈሳሽ የሰውነት ፈሳሽ በጣም ቀንሷል አሁን ድረስ እንደዛ እያደረገ ያመኛል ለምን መጀመሪያውኑ ነው የተጎዳሁት እና እንደዛ እያልኩ ተጎድቼ ግን እሷ መቼ እንደምመለስላት ነው የምትጠይቀኝ። ቶሎ ሂጂ እንኳን በኋላ እናወራል፣ በቃ ወይ ላድርስሽ፣ ወይ ሰዋክ ልጥራልሽ አላለችኝም። እኔ እንደዚህ እግሬ እየተብረከረከ ለወድቅ ደርሻ ማለት ነው። ልጆቹን ማን ይይዝልኛል ስራ ሲሄድ ምናምን የሚለውን ነገር ታተበትባለች። ከዛ በጣም ተናደድኩኝና ከዛ ትቻ ተወጣው ሴትዮዋን ማለት ነው። እና ውዶችዬ እንደዚህ ራሳችሁን እንትን ብላችሁ ለፍቼ የዛኔ የለፋሁት ለልጆቼ ቢሆን ግን እንደ ታሪክ ከልጆች አእምሮ ላይ ይቀመጥ ነበር። አያችሁት ለውጡን ማለት ነው። እና የሰው ቤት ብትመኙ ምንም ዋጋ የለው፣ የሰራሹ ገንዘብ ነገ ጧት ይጠፋል። ልጆችሽ ግን ዛሬ የለፋሽላቸው፣ ዛሬ የኮተኮስሻቸው፣ ዛሬ ያሳደግሻቸው ነገ ሰብላቸውን ታገኛለሽ ማለት ነው። እና ውድ እህቴ ለልጆችሽ ስለለፋሽ ለልጆችሽ እንትን ስላለሽ አትሰልቺ ነው የምልሽ። በቃ ውጤቱ የምታገኙ ነገ ስለሆነ የሚገርማችሁ ነገር እኔ ሀሳቤን የተውኩት ወደ አረብ ሀገር ድጋሜ መሄድ ሀሳቤን የተውኩት ለልጆቼ ብዬ ነው። ማንም ዘና ብሎ ማንም ጸዳ ብሎ በቃ መኖር ይፈልጋል ሁሉም ሰው። የኖርንበትን ታውቃላችሁ አረብ ሀገር ሄደን በቃ ሁሉ ነገር የተመቻቸ ጽድት ያለ ምግብ ሰራን፣ ጽድት ያለ ቦታ አጸዳን፣ ጽድት ያለ ቦታ ነው አይደለ የምንቀመጠውም የምንበላውም ሁሉ ነገር ምንተኛበትም። እዚህ ጋር ግን ላይመቻችላችሁ ይችላል ያ ነገር። ነገር ግን ጭስም አቦለልኩኝ፣ አቧራም አቦለልኩኝ፣ ጥላሸትን ፈገፈኩኝ፣ ችግር የለብኝም። ለልጆቼ ነው የማደርገው ሁሉም ነገር ደስተኛ ሁኜ ነው የማደርገው። ምንም አይሰለችኝም ወላሄ ነው የምላችሁ እና ከሰው ቤት ሺህ ጊዜ ይሻለኛል ልጆቼ ጋር መኖር ምንም ባላገኝም። እና አልሐምዱሊላ፣ ያለንበትን መውደድ በጣም ጥሩ ነገር ነው። አማራጭ ስለሌለን ሳይሆን በቃ ያለንበትን አመስግነን መውደድ አለብን። የሰው ልጅ ሲመቻችለት ብቻ አይደለም ያለበትን ቦታ የሚወደው ያለበትን ህይወት የሚወደው ባይመቻችላችሁም በቃ አመስግናችሁ አልሐምዱሊላ ብላችሁ ያላችሁበትን ሁኔታ ወዳችሁ መኖር አለባችሁ። እንደዛ ካልሆናችሁ ደስተኛ ቶ ነው። ምን ጊዜም እየተበሳጫችሁ፣ ምን ጊዜም ይሄ ለምን ሆነ እያላችሁ ነው የምትኖሩት፣ እንደ ሰለቻችሁ ነው የምትኖሩት። ስለዚህ ውዱ አህቴ አላህ ሶብሩን ይስጥሽ። ለሁሉ ነገር ሶብር ያስፈልገዋል እና ዛሬ ላይ ብትኮተኩቻቸው ነው ልጆችሽ ነገ ላይ ፍሬ የምታገኙና አብሽሪ ጠንክሪ። የሰው ሀገር አትመኝ፣ የሰው ቤት አትመኝ። ሁሉም ከእጅ ወዳፍ ነው የሚኖረው። ወላይ ነው የሚልሽ እዛም ሰው ቤት፣ አረብ ቤት ለፍቶ ከእጅ ወዳፍ ነው የሚኖረው። ምን ሀብታም ብትሆኝ፣ ለዛችሁ ነው ድሀው በልቶ የሚኖረው ነው አንቺም በልተሽ የምትኖረው። ብዙ ሀብታሞች እያየናቸው ነው፣ ከድሀው እኩል ይኖራሉ፣ ግን ገንዘብ አለን ብለው ያስቀምጣሉ። ለማን እንደሆነ አይገባኝም፣ ብዙ ጊዜ ማለት ነው። እና ይሄን ይመስላል፣ ውዶችዬ። ያላችሁበትን ሁኔታ ውደዱት፣ አታማሩት። የዛኔ ደስታውን ታገኙታላችሁ እላችኋለሁ ውዶችዬ። ሌላው ነገር ደግሞ እቃ ጠለባት መስራት ልጀምር አስቤ ያለሁኝና ና እስኪ ውድ ቤተሰቦቼ ምን ትላላችሁ በዚህ ጉዳይ? በውስጥ መታችሁ እንደ ቤተሰብ የምትመክሩኝ። ውድ ጓደኞቼ ደግሞ በዚሁ በሶሻል ሚዲያ የተዋወቅኳችሁ በጣም ከልብ አመሰግናለሁኝ። አሪፍ አሪፍ እህቶችን አግኝቼበታለሁኝ። ይህን ስራ ስሪ በእኛ አካባቢ የለም። ወደዚህ አካባቢ እንግዲህ መርሳ፣ ውርጌሳ፣ ጊራና፣ ሊብሶ እንደዚህ ወደ ወልዲያ አካባቢ ይሄን ስራ የሚሰራ የለም። ወደ ኬሚሴ ኮምቦልቻ ነው እና ወደዚህ ስንጠልብ እኛም የኬሚሴ ሰው የኮምቦልቻ ሰው ነው የምንጠልበው። እና እንደዛ ከሚሆን ትራንስፖርቱንም ከምን ከምንበላ በዚህ አካባቢ ላለ ነው ለምን አትሰሪም እያላችሁ ብዙ ልጆች እየነገራችሁኝ ነው። እስከ ዛሬ ግን ያው ትንሽ ያመኝም ስለነበረ ብዙ ቦታ አልሰጠሁትም ነበረ። አሁን ግን ልጀምር እያሰብኩኝ ነው እና የእቃዎችን ዝርዝር ቪዲዮዎችን አምጥቼ ከነዋጋቸው አሳያችኋለሁ። ቪዲዮ ለቃለሁኝ። ከዛ በፊት ግን እስኪ መጥለብ የምትፈልጉ ሰዎች አላችሁ ወይ? ይህን ስራ የምታበረታቱኝም አላችሁ ወይ? አለን ብላችሁ እስኪ ኮሜንት ላይ አስተያየታችሁን እንድትሰጡኝ ይፈልጋለሁ፣ እንድታማክሩኝ ይፈልጋለሁ። ምን ትላላችሁ? ወደኛ አካባቢ ያው የለም እንደሌላ ቃለሁኝ። ግን ስራውን እንዴት ነው ከቤት እመቤትነት ወጥቼ ደግሞ ወደዚያ አይነት ስራ ልግባ ብዬ አስቤ ያለሁኝ እና ይህን ነገር የምታበረታቱኝ እስኪ ሊያችሁ፣ በኮሜንት ሀሳብ አስተያየታችሁን እንድትሰጡኝ ነው የመጣሁት። ኢንሻአላ ውዶችዬ፣ እንግዲህ የዛሬ ቪዲዮ ይህንን ይመስል ነበር። አስተያየታችሁን እንዳትረሱ፣ ቪዲዮንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ ኢንሻአላ ተመልሼ እስከምመጣ አላህ ሰላማችሁን ብዙ ያደርገው፣ ሀገራችንም ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።